የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ሥራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና እና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበን ሎታ ጊፍት ሬል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቆት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓ ሄረት ባዘጋጀን ኤክስፖ ላይ በመገኘት የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። ሐማስ በሕይወት ያሉ ሀያ ታጋቾችን ሲለቅ እስራኤል ሁለት ሺህ ገደማ ፍልስጤማውያን እስረኞችን መፍታቷ ተሰምቷል። ዛሬም እስራኤልና ጋዛ ታጋቾችና እስረኞችን በሚቀበሉ በሺዎች በሚቆጠሩ ሰዎች ደምቀው መዋላቸው ሲነገር የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል ውለው ማምሻውን ወደ ግብፅ አምርተዋል። ፕሬዝዳንቱ በእስራኤል ፓርላማም አንድ ሰዓት የፈጀ ንግግር ያደረጉ ሲሆን እስራኤል በቻለችው ሁሉ አሸንፋለች። አሁን በመላው መካከለኛው ምስራቅ ጭምር ሰላም የሚሰፍን በት ጊዜ ነው ብለዋል። ዘመናዊ እስራኤል ከተወለደችበት ጊዜ አንስቶ በክፉም ሆነ በደግ በድልም ሆነ በሽንፈት በደስታና ሐዘን ሁሉ ከአሜሪካ ጋር በጸና ወዳጅነት መኖራቸውን ገልጸዋል። አሜሪካና እስራኤል ኢንዱስትሪዎች አብረው ገንብተዋል፣ አዳዲስ ግኝቶች አብረው ፈጥረዋል፣ የዲያብሎስ ተግባራትን በጋራ ተዋግተዋል። እነሆ ሰላም በኅብረት አምጥተው ታጋቾችን ለቤታቸው አብቅተዋል በማለት ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ትራምፕን የእስራኤል የምንጊዜም ታላቅ ወዳጅ ሲሉ አሞካሽተዋል። ፕሬዚዳንቱ ለእስራኤል ፓርላማ ንግግር ካደረጉ በኋላም በጋዛ ሁኔታ ላይ በሚነጋገረው ጉባኤ ለመገኘት ወደ ግብፅ ሄደዋል በግብፅ የመዝናኛ ከተማም ሻርም ኤልስቼክ በሚካሄደው ጉባኤም የፈረንሳይ ፕሬዝዳንት ኢማኑዌል ማክሮን፣ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒን ነው የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋንን ጨምሮ የሰላሳ 30 ሀገራት መሪዎች እንደሚሳተፉ ይጠበቃል። የፍልስጤም ፕሬዝዳንት መሐሙድ አባስም ይገኛሉ። ጉባኤው በተለይ በትራምፕ የሰላም ዕቅድ ላይ ዓለም አቀፍ ትብብር እንዲጠናከርና ጋዛን መልሶ በመገንባት እንቅስቃሴ እንዲሳተፍ ማስቻል ነው ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉባኤው ሳይጋበዙ ቀርተው በትራምፕ አማካኝነት ዘግይቶ የቀረበላቸውን ጥሪ ሳይቀበሉ ቀርተዋል። ማምሻውን በወጣ ዜና ፕሬዝዳንት ትራምፕ በሻርሜል ሼክ ከተለያዩ ሀገሮች ማለትም በጉባኤው የሚሳተፉ የሀገር መሪዎችና የተቋማት ኃላፊዎችን ተቀብለው አነጋግረዋል። የአስተናጋጇ ሀገር የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ቀደም ሲል ሲቀበሏቸው፣ ማለትም ትራምፕን የእስራኤል ሐማስ ጦርነትን ማስቆም የቻሉ ብቸኛ መሪ ናቸው በማለት አድንቀዋል። ትራምፕን በቀጣይም በጋዛ መልሶ ግንባታ ሂደት የአሜሪካ ድጋፍ ወሳኝ መሆኑን በመግለጽ በጋራ ለመስራት ዝግጁ ነን ብለዋል። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ። በሌላ ዜና ሐማስ ከለቀቃቸው ሀያዎቹ ታጋቾች መካከል ብቸኛ በሕይወት የተረፈን ወታደር የሀገሪቱ አየር ኃይል አዛዥ ሄሊኮፕተር አብርረው አቀባበል በማድረግ ሆስፒታል ማድረሳቸው ታውቋል። የእስራኤል አየር ኃይል አዛዥ ሜጀር ጄኔራል ቶመር ባር ራሳቸው ሄሊኮፕተር አብረው በመሄድ ታጋቹን ወታደር ኒምራንድ ኮህንን ተቀብለው ሆስፒታል በማድረስ ለወታደሩ ያላቸውን ክብር ገልጸዋል። ኮህን በጥቅምት ሰባቱ የሐማስ ዘመቻ ጥቃት ከተፈጸመባቸው አራት ወታደሮች መካከል በሕይወት ተርፎ ያለፉትን 738 ቀናት እገታ ላይ ቆይቶ ዛሬ ሊለቀቅ ችሏል። ሐማስ በሕይወት ያሉና የሞቱ 48 ታጋቾችን በሙሉ ለመልቀቅ በገባው ቃል መሰረት በሕይወት ያሉ ሀያ ታጋቾችና አራት አስክሬን ሲያስረክብ እስራኤል ግን ሐማስ ቃሉን አጥፎ አራት አስክሬን ብቻ መልሷል ስትል ወቀሳ አሰምታለች። እናም ሐማስ በተኩስ አቁም ስምምነቱ መሠረት በክብር በሀገራቸው መሬት ቀብራቸው እንዲፈጸም ቀሪ አስክሬኖችን እስካልመለሰ የእስራኤል ጦር ኃይል በፍጹም እንቅልፍ የለውም ብሏል። በእስራኤል በኩል 2000 ገደማ ፍልስጤማውያን እስረኞችን የለቀቀች ሲሆን፣ ስም ዝርዝራቸው ይፋ ከሆኑ ታዋቂ የፍልስጤም ፖለቲከኞች መካከል የተለቀቀ የለም ተብሏል። ዕድሜ ልክ ተፈርዶበት ከ20 ዓመት በላይ በእስራኤል እስር ቤት የቆየው የፍልስጤም አንጃ መሪ ማርዋን ባርጉቲ ይገኝበታል። ከዛሬው የታጋችና የእስረኞች ልውውጥ በኋላም የእስራኤል ጦር ኃይል በሦስት ደረጃ ጋዛን ለቆት ሲወጣ 200 የሚደርሱ ወታደሮችን ያቀፈ ዓለም አቀፍ ኃይል ተኩስ አቁም አፈጻጸሙን ለመገምገም ይሰማራል። የግብፅ፣ የኳታር፣ የቱርክና የተባበሩት አረብ ኤምሬትስ ወታደሮች ጭምር ያካተተ። ዓለም አቀፍ ኃይል ነው። አሜሪካም አትሳተፍም። በቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር የሚመራም የጋዛ ጊዜያዊ ኮሚቴ ጋዛን እንዲያስተዳድር ይደረጋል በጊዜያዊነት። አመፅ የበረታባቸው የማዳጋስካር ፕሬዝዳንት አንድሬ ራጆሊና ሀገር ጥለው መሄዳቸው ይሰማል። በሀገሪቱ ተባብሶ የቀጠለውን አመፅ ወታደሮች መቀላቀላቸውን ተከትሎ ነው ፕሬዝዳንቱ ሀገር ጥለው መጥፋታቸው የተሰማው። ፕሬዝዳንቱ ወዳልታወቀ ስፍራ መጥፋታቸውን የሀገሪቱ ተቃዋሚ መሪ ለሮይተርስ ገልጸዋል። ለፕሬዝዳንቱ ሠራተኞች ስልክ ደውለን ሀገር ጥለው መሄዳቸውን አረጋግጠዋል ብለዋል። አንድ ሌላ ዘገባም ፕሬዝዳንቱ ትላንት ምሽት በፈረንሳይ የጦር አውሮፕላን ሀገር ለቀው መሄዳቸውን አመልክቷል። ያም ሆኖ የ51 ዓመቱ ፕሬዝዳንት አንድሬ ራጆሊናም ካልታወቀ ስፍራም ለህዝባቸው ንግግር ያደርጋሉ የተባለ ሲሆን የሀገሪቱ ከፍተኛ ወታደራዊናም የጸጥታ ኃይሎች አስቸኳይ ስብሰባ መቀመጣቸው ታውቋል። የፕሬዝዳንቱ ቁልፍ ወዳጅ ናቸው የሚባሉት የቀድሞ ጠቅላይ ሚኒስትራቸው ክርስቲያን ናሳይና ታዋቂ ባለሀብት ሸሽተው ሞሪሽየስ መግባታቸውን የሀገሪቱ መንግስት አረጋግጧል። ጠቅላይ ሚኒስትሩ አመፅ መነሳቱን ተከትሎ በፕሬዝዳንቱ ከስልጣን መነሳታቸው ይታወቃል። ተደጋጋሚ የውሃና የኤሌክትሪክ መቋረጥ መነሻ ያደረገው ዓመፅ በሀገሪቱ ስር ሰዷል በሚባለው ሙስናና ደካማ መሰረተ ልማት ተቀጣጥሎ ፕሬዝዳንቱ ስልጣን እንዲለቁ እስከ መጠየቅ ተሸጋግሮ ከዚህ ደርሷል። ከ20 በላይ ሰዎች ሲገደሉ በርካቶች ቆስለዋል። ወታደሮች አመፁን መቀላቀላቸውን ተከትሎም የሀገሪቱ ፕሬዝዳንት መፈንቅለ መንግስት ይደረግብኛል የሚል ስጋት እንዳደረባቸው ትላንት መገለጹ ይታወሳል። ተከትለውም ፕሬዝዳንቱ ያለምንም ማስጠንቀቂያም ከሥራ ገበታቸው አልተገኙም በሚል ማጣራት ሲደረግ ከሀገር መጥፋታቸውን ማወቅ ተችሏል። ለስራም ሆነ ለጉብኝት ወደ ማሊ የሚጓዙ የአሜሪካ ዜጎች ቪዛ ለማግኘት 10,000 ዶላር እንዲያስይዙ የሀገሪቱ መንግሥት ወሰነም። ይህ የሀገሪቱ ውሳኔ የአሜሪካ መንግሥት በዜጎቿ ላይ ተመሳሳይ የሆነ እርምጃ ካስቀመጠ በኋላም የተወሰደ ነው። በማሊ የሚገኘው የአሜሪካ ኤምባሲ ክፍያው የተወሰነው የአሜሪካ ድንበሮች እና የሀገሪቱን ብሔራዊ ደህንነት ለመከላከል እንደሆነ አርብ ዕለት መግለጹ ይታወሳል። የማሊ ውጭ ጉዳይ ሚኒስቴር የማስያዣ ገንዘቡ የተወሰነው በተናጠል መሆኑን አስታውቆ ለአሜሪካውያን ዜጎች ተመሳሳይ የሆነም የቪዛ ፕሮግራም እንዲኖር ያደርጋል ብሏል። እንደ ፈረንጆቹ አቆጣጠር በ2021 በማሊ መፈንቅለ መንግስት መካሄዱን ተከትሎ የሁለቱ አገሮች ግንኙነት እየተቀዛ ቀዘ መምጣቱ ይነገራል። ከመፈንቅለ መንግስቱ በኋላ ማሊ በአክራሪዎች የሚፈጸምባትን ተደጋጋሚ ጥቃት ለመከላከል ከሩሲያ ጋር ያላትን ግንኙነት ማጥበቋም በሁለቱ ሀገሮች መካከል ግንኙነታቸው ወይም ደግሞ ግንኙነቱ እንዲሻክር ምክንያት መሆኑም ይነገራል። ይህ አዋዜ ነው። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ ምስራ ላይ ነን። ስራችንም እርስዎን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበን ሎታ ጊፍት ሪል እስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቆት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓ ምት በአዘጋጀን ኤክስፖ ላይ በመገኘት የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር